ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ አሁን ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ በዚህ ሰዓት የምንመለከታቸው ሀርቪ ኤሊየት በተቀያሪ ወንበር ላይ ጊዜን ማቃጠል አልፈልግም ብሏል በተጨማሪም የሳውዲ ክለብ የሆነው አልሂላል ከሊቨርፑል ሁለት ተጫዋቾችን እየፈለገ ይገኛል እየተባለ ነው እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ እስከ መጨረሻ ደቂቃ ድረስ አብራችሁ እንድትቆይ በአክብሮት እጋብዛለሁ ሰብስክራይብ ላይክ ሽር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው በቅርቡ ለሊቨርፑል ፊርማውን ያኖረውን አርሚ ፔችን የተመለከተውን ዘገባ ይሆናል። የእሱ ኤጀንት እንግዲህ ከኤምፎር ስፖርት ጋር ባደረገው ቆይታ አርሚ ፔች የአምስት ዓመት ኮንትራት ከሊቨርፑል ጋር ተፈራርሟል ብሏል። ባለፈው እንግዲህ ከሊቨርፑል ጋር መፈራረሙን ዘግበንላችሁ ነበር፣ ነገር ግን ደግሞ ለስንት ዓመት እንደፈረመ አልታወቀም ነበር። አሁን ግን የሱ ኤጀንት ይፋ አድርጎታል። በሊቨርፑልም እንግዲህ ለቀጣይ አምስት ዓመታት የሚቆይ ይሆናል። የሊቨርፑል ተጫዋቾችን ከነ የተነሳን አይቀር እንግዲህ በዚህ ሰዓት ስምንት ተጫዋቾች ከሀገራቸው ጨዋታ ውጭ ሆኗል። ሌሎቹ 17 የሚጠጉ ተጫዋቾች እንግዲህ ለሀገራቸው እየተጫወቱ ነው የሚገኙት። ነገር ግን ስምንት የሊቨርፑል የመጀመሪያ ቡድን ተጫዋቾች ግን ረፍት ላይ ይገኛሉ። እነዚህ ተጫዋቾች ማካሊስተር፣ አንደኛው ማካሊስተር እንግዲህ በጉዳት ምክንያት ነው ከአርጀንቲና ብሔራዊ ቡድን የተቀነሰው። መሐመድ ሳላ ረፍት ላይ ነው የሚገኘው፣ እንዲሁም በቅርቡ አንድ ፎቶም አጋርቷል። ማማርዳሽ፣ ቪሊ፣ ጃሮስ፣ ጎሜዝ፣ ባጀቲች ኬዛና ኑኔዝ እንግዲህ ለሀገራቸው እየተጫወቱ አይደለም። ሌሎቹ ግን ጨዋታዎቻቸውን እያደረጉ ነው የሚገኙት። እንደውም ትናንትና ምሽት ላይ በተደረገ የኔሽንስ ሊግ የፍጻሜ ጨዋታ ፖርቹጋል በፍጹም ቅጣት ምት አምስት ለሶስት በሆነ ውጤት በማሸነፍ የኔሽንስ ሊግ ዋንጫ ማሳካት እችላለች። በዚህ ጨዋታ ላይ እንግዲህ ዲያጎ ጆታ ተቀይሮ በመግባት ጨዋታ ማድረግ እችሏል እና ዋንጫንም ማሳካት የቻለ ተጫዋች መሆን እችሏል። ጆ ጎሜዝን ካነሳን አይቀር እንግዲህ በዚህ በዘንድሮ ድር ዘመን እንግዲህ ጥሩ የሚባለን ጊዜን እያሳለፈ አይደለም የሚገ ተደጋጋሚ ጉዳቶች ብዙ ጨዋታ እንዳይጫወት አድርጎታልና በዚህ በሚመጣው የክረምቱ የዝውውር መስኮት እንግዲህ ሊቨርፑልን ይለቃል እየተባለ ነው የሚገኘው እና በሱ ዙሪያ እንግዲህ አንድ መረጃ የህይወትን በሊቨርፑል እንግዲህ ባደረጋቸው ሁለት መቶ አርባ አንድ ጨዋታዎች ምንም ግብ ማስቆጠር አልቻለም። ናም ከሱ በላይ እንግዲህ ለሊቨርፑል ምንም ጎል ያላስቆጠሩ ሁለት ተጫዋቾች ብቻ ነው ያቸው ያሉት እነዚህም ተጫዋቾች እንግዲህ በአንደኛ ደረጃ ላይ የተቀመጠው ሎንግ ወርዝ የተባለው ተጫዋች ሲሆን ሶስት መቶ ጨዋታዎችን አድርጎ በነዛ ምንም ግብ ማስቆጠር አልቻለም ሁለተኛ ደረጃ ላይ የተቀመጠው ደግሞ ሮብ ጆንሰን የተባለው ተጫዋች ነው ሁለት መቶ አርባ ሶስት ጨዋታዎችን አድርጎ ምንም ጎል ለሊቨርፑል አላስቀመጠም ሌላኛው ተጫዋች እንግዲህ ጂሚ ካራጋር ነው ጂሚ ካራጋር በእርግጥ ለሊቨርፑል ጎል አስቆጥሯል ነገር ግን ደግሞ የሆነ ሰዓት ላይ ሶስት መቶ አምስት ጨዋታዎችን ምንም ግብ ሳያስቆጠር መሄድ ችሏል ነገር ግን ለሊቨርፑል ጎል ያስቆጠረ ተጫዋች ነው እነዚህ ሶስት ተጫዋቾች ግን ጆ ጎሜዝን ጨምሮ ሶስቱ ተጫዋቾች ለሊቨርፑል ምንም አይነት ጎል ማስቆጠር አልቻሉም ባደረጓቸው ጨዋታዎች እንዳለ ማለት ነውና፣ በዚህ በመጥፎ ስም እንግዲህ ሪከርድ ላይ ተመዝግቦለታል። ምናልባት ከዚህ በኋላ እንግዲህ ሁለት ጨዋታዎችን የነጥብ ጨዋታዎችን የሚያደርግ ከሆነ ና ምንም ግብ ማያስቆጠር ከሆነ ከሮብ ጆንሰን ጋር የሚስተካከል ይሆናል ማለት ነው። ሌላኛው የምንመለከተው ዘገባ ደግሞ ዛ አትሌቲክስ ይዞት የወጣውን ዘገባ ሲሆን በዚህ ዘገባ መሰረተ መንገዴ ሊቨርፑሎች ምናልባትም ወደ ብራይተን ተጫዋች ወደሆነው ሚቶማ ፊታቸውን ሊያዞሩ ይችላሉ ነው እየተባለ የሚገኘው። ነገር ግን ይህ ሊሳካ የሚችለው ምናልባትም ዲያዝ ከሊቨርፑል የሚለቅ ከሆነ ብቻ ነው ፊታቸውን ወደሱ ሊያዞሩ የሚችሉት ነው እየተባለ የሚገኘው። ነገር ግን በዚህ ሰዓት እንግዲህ ምንም አይነት እንቅስቃሴ የለም ነው እየተባለ የሚገኘው። ከዚህ በፊት እንግዲህ ለሚቶማ የሳውዲ ፕሮ ሊግ ክለቦች እንግዲህ ለማስፈረም ጥያቄ አቅርቦ ነበረ። በተለይ አልናስር በ54 እንዲሁም በ61 ሚሊዮን ፓውንድ ጃንዋሪ ላይ ለማስፈረም ፍላጎት አሳይቶ ነበር። ነገር ግን ደግሞ ሚቱማ ይህንን ጥያቄያቸውን ውድቅ አድርጎባቸዋል። በአውሮፓ መቆየት እፈልጋለሁ፣ እዚህ ነው ድሎችን ማሳካት የሚፈለገው በሚል ማለት ነውና ምናልባትም ሊቨርፑሎች እንግዲህ ይህንን ተጫዋች ሊያስፈርሙ የሚችሉበት ቻንስ ሊኖር ይችላል። ይህ ተጫዋች እንግዲህ ለብራይተን 2022 ላይ ነበረ እየፈረመው በዛም ቆይተው እንግዲህ 88 የሊግ ጨዋቶችን ማድረግ ችሏል። በነዚህ ስምንት ጨዋታዎች እንግዲህ ሀያ ግብና አስራ ሶስት አሲስት ማስመዝገብ ችሏል። በአጠቃላይ እንግዲህ ሰላሳ ሶስት የጎል ኮንትሪቢሽን በሰማንያ ስምንት ጨዋታዎች ማድረግ የቻለ ተጫዋች ነውና በክንፍ ላይ እንግዲህ በጣም ጥሩ እንቅስቃሴ የሚያደርግ በጣም ጥሩ ድሪብል የሚያደርግ ተጫዋች ነው እና ምናልባትም እንግዲህ ሊዩስ ዲያስ ከሊቨርፑል የሚለቅ ከሆነ ሊቨርፑሎች ይህንን ተጫዋች ሊመለከቱት ይችላሉ ነው እየተባለ የሚገኘው ነገር ግን እዚህ ላይ አንድ እንቅፋት የሚሆነው ምንድን ነው? አንደኛ ሂሳቡ ነው። ምክንያቱም ብራይተኖች እንደዚሁ በቀላሉ ተጫዋችን የሚሸጡ ክለቦች አይደሉም። በተለይ ደግሞ ፕሪሚየር ሊግ ውስጥ ላለ ክለብ እንግዲህ በወዱ ዋጋ የሚሸጡ ክለቦች ናቸው። በተጨማሪም ደግሞ ተጫዋቹ እንግዲህ በዚህ ሰዓት ላይ 28 ዓመቱ ላይ ነው የሚገኘውና ሊቨርፑሎች እንግዲህ በዚህ ሰዓት ላይ ተጫዋች ሲያመጡ በጣም ወጣት ነው የተመለከቱ ያሉት። እስካሁን ደስ ያስፈረማቸውን ተጫዋቾች ብንመለከታቸው ራሱ አርሚ ፔች 20 ዓመቱ ላይ ነው የሚገኙ፣ ማማርዳሽ ቪሊ 24 ላይ ነው የሚገኙ፣ ለበረኛ ጥሩ የሚባል እድሜ ነው። እንደዚሁም ደግሞ ፍሬምፖንግም በተመሳሳይ 24 ላይ ነው የሚገኘው፣ ሚሎስ ኬርኬዝ 21 ነው፣ እንደዚሁም ደግሞ ፍሎሪንቪድስም 22 ላይ ነው የሚገኙትና እነዚህን ተጫዋቾች ነው እንግዲህ እያስፈረሙ የሚገኙት ገና አላስፈረሙም ነገር ግን ደግሞ ሊያስፈርሙ በጣም ተቃርበዋል እየተባለ የሚገኙና ወጣት ተጫዋቾችን ነው እየተመለከቱ የሚገኙት። ስለዚህ ፊታችሁን ወደዚህ ያዞራል ብዬ አልገምትም። ነገር ግን ደግሞ ሊዩስ ዲያዝ የሚለቅ ከሆነ ለኮዲ ጋክፖ ጥሩ ተፎካካሪ መሆን የሚችል ተጫዋች ነው ብዬ ነው የማስበው። ሌላኛው የምንመለከተው ዘገባ ደግሞ ሊዩስ ዲያዝንና ዳርዊን ኑኒዝን የተመለከተውን ይሆናል። እንደ ፉት ሞርካቶ ዘገባ ከሆነ እንግዲህ አልሂላሎች እነዚህን ሁለት ተጫዋቾች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው በሾርት ሊስት ውስጥም አስገብተዋቸዋል ነው እያለ የሚገኘው በእርግጥ እነዚህ ሁለት ተጫዋቾች ብቻ አይደለም እና ጊዮኩሬስን፣ ደጀን ሳንቾ እንደዚሁም ደግሞ ሰኔም ግሚንም ማስፈረም ይፈልጋሉ። ነገር ግን ደግሞ እነዚህ ሁለት ተጫዋቾችን ለማስፈረም የተሻለ ቻንስ አላቸው ነው እየተባለ የሚገኘው እንደ ፉት ሞርካቶ ዘገባ ከሆነ ማለት ነው። እንደሚታወቀው እንግዲህ ከዚህ በፊትም አልሂላሎች ዳሩ ዳርዊን ኑኔዝ ለማስፈረም ፍላጎት አሳይተው ነበረ። በተለይ ደግሞ በጃንዋሪ ዙር መስኮት ከዳርዊን ኑኔዝ ጋር ተስማምተዋል በቃል ደረጃ ስምምነት አድርጓል። ነገር ግን ከሊቨርፑል ጋር ሳይስማሙ ስለቀሩ ነው ያ ዝውውሩ ያልተሳካው ነው እየተባለ የሚገኘው። ለሊቨርፑል እንግዲህ ሰባ ሚሊዮን ፓውንድ አካባቢ ጥያቄ አቅርበው ነበር። ነገር ግን ሊቨርፑሎች ያንን እንደን ጥያቄያቸውን ውድቅ አድርገውባቸዋል እና አሁን ላይ እንግዲህ ድጋሚ ሊጠይቋቸው ይችላሉ ነው እየተባለ የሚገኘው። በተለይ ደግሞ ትናንትና ላይ እንግዲህ ቤን ጃኮብስ የዘገበው አንድ ዘገባ ነበረ እሱ እሱም ምንድን ያለው አል ሂላሎች ከቪክተር ኦስሚና ጋር እያደረጉት የነበረው ስምምነት እንግዲህ በዚህ ሰዓት ላይ አልተሳካም ብሎ ነበርና ያም ማይሳካ ከሆነ እንግዲህ ፊታቸውን ወደዚህ ወደ ዳሩ ኒኔዝ ሊያዞሩ ይችላሉ ነው እየተባለ የሚገኘው። በተጨማሪም እንግዲህ ሊዩስ ዲያዝን ማስፈረም ይፈልጋሉ ነው እየተባለ የሚገኘው። እንደሚታወቁ እንግዲህ በተለይ ደግሞ ባለፈው ሳምንት ላይ አልናስሮች ሊዩስ ዲያዝን ለማስፈረም ፍላጎት አላቸው ሲባል ነበርና ና አልሂላሎች እንግዲህ ከአልናስር ጋር ተፎካክሮ ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። በተጨማሪም እንግዲህ ባርሴሎናዎችም ሉዊስ ዲያዝን ለማስፈረም ለሊቨርፑል ጥያቄ አቅርበው ነበር። ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርጎባቸዋል። እዚህ ላይ እንግዲህ ሁለት ምክንያቶች ናቸው እየተቀመጡ ያሉት። አንደኛው የባርሴሎና ያስቀመጠው ሂሳብ ሊቨርፑሎች አልተቀበሉትም ተብሏል። ሁለተኛው ደግሞ ከሳውዲ ፕሮሊግ የሚመጣን ጥያቄን እየጠበቁ ነው ነው እየተባለ የሚገኙ ና እንደ ፉትሞርካቱ ዘገባ ከሆነ እንግዲህ አልሂላሎችም እዚህ ተጫዋች ላይ ፍላጎት አላቸው። በተጨማሪም ከዚህ በፊትም እንደነገርኳቸው እንግዲህ አልናስሮችም እዚህ ተጫዋች ላይ ፍላጎት አላቸው ና ሁለቱም የሳውዲ ክለቦች እንግዲህ ፉክክር የሚያደርጉ ከሆነ ሊቨርፑል በጣም ትልቅ ዜና ነው የሚሆንላቸው። ትልቅ ገንዘብም ሊያገኙበት ይችላሉ። ከዚህ በፊትም እንግዲህ መረጃዎች ሲወጡ እንደነበሩት ከሆነ ሊዩስ ዲያዝን ከመቶ ሚሊዮን ፓውንድ በታች ለመሸጥ ሀሳብ የላቸውም ነው እየተባለ የሚገኘው እና እንደ ቤንች ማርክም የወሰዱት የብሩኖ ፈርናንዴዝን ሂሳብ ነው ነው እየተባለ የሚገኘው አልሂላሎች እንግዲህ ለብሩኖ ፈርናንዴዝ መቶ ሚሊዮን ፓውንድ ለማንቸስተር ዩናይትድ አቅርበው ነበር። ነገር ግን ደግሞ ብሩኖ ፈርናንዴዝ ወደ ሳውዲ ልግ መሄድ ባለመፈለጉ ብቻ ነው ያልተሳካው ና ምናልባትም ሊቨርፑሎች እዛ አካባቢ ሂሳብ ነው የሚፈልጉት ነው እየተባለ የሚገኙ ና ሁለቱ እንግዲህ ፉክክር የሚያደርጉ ከሆነ ለሊቨርፑል በጣም ጥሩ ጥቅም የሚሰጥ ይመስለኛል። እና አልሂላሎች እንግዲህ በተለይ ደግሞ የክለቦች የዓለም ዋንጫ ከመጀመሩ በፊት ነገሮችን ሁሉ ለመጨረስ ከፍተኛ ጥረት እያደረጉ ነው የሚገኙትና ለክለቦች የዓለም ዋንጫ በሚል ደግሞ የዝውውር መስኮቱ ባለፈው በአንድ ተከፍቶ ነበርና የሚያበቃው ደግሞ ነገ ምሽት ላይ ነው የሚዘጋው። እና ምናልባትም አልሂላሎች እንግዲህ ለክለቦች ያለማጫ ተጫዋች ማስፈረም የሚፈልጉ ከሆነ ያላቸው ቀን ሁለት ብቻ ነው፣ ዛሬና ነገ ብቻ ነውና ምናልባትም እነዚህን ተጫዋቾች ለማስፈረም ደፍረው የሚመጡ ከሆነ በእርግጠኝነት መናገር የሚቻለው ሊቨርፑል የሚጠይቁትን ሂሳብ እንዳለ ሙሉ ለሙሉ ሊከፍሉ የሚችሉበት ቻንስ አለ ብዬ ነው የማስበው። ምክንያቱም በጣም እየተጣደፉ ስለሆነ ሌላ አማራጭም ስለሌላቸው በዚህ ሰዓት ቅድም እንግዲህ ያስቀመጥኳቸው አማራጮች አሉ። ጊዮኬሬስ በዚሁ በአውሮፓ መቆየት ነው የሚፈልገው። ደጀን ሳንቾ እሱም ከአውሮፓ መውጣት የሚፈልግ አይመስልም። ሰን ሁንግ ሚንም በቶተንሃም መቆየት የሚፈልግ ይመስለኛል ና ምናልባትም እንግዲህ ዳርዊን ኑኔዝ ና ሉዊስ ዲያዝ ለማስፈረን ከፍተኛ ጥረት ሊያደርጉ ይችላሉ። በዛ ሰዓት እንግዲህ ሊቨርፑል ከፍተኛ ገንዘብ የማግኘት ቻንሱ በጣም የሰፋ ነው የሚሆነው ና ምናልባትም በነዚህ ሁለት ቀናቶች እንግዲህ አዲስ ነገሮችን ልንሰማ የምንችልበት ቻንስ አለ ተብሎ ነው የሚጠበቀው። ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ የሀርቪ ኤሊየትን ጉዳይ ይሆናል። ሃርቪ ኤሊየት እንግዲህ በዚህ ሰዓት ከእንግሊዝ የ23 ዓመት በታች ቡድን ጋር አብሮ እየሰራ ነው የሚገኘው ላለባቸው ጨዋታዎችም እየተዘጋጀ ነው የሚገኘውና በዛ ቆይታው እንግዲህ ከጋዜጠኞች ጋር ቆይታ አድርጎ ነበርና በሰጠው አስተያየት ምንድን ያለው የእግር ኳስ ህይወት አጭር ነችና ያችን አጭር ጊዜን ቤንች ላይ በመቀመጥ ጊዜን ማቃጠል አልፈልግም ብሏል። እናም የኔ ተወካዮች ና የሊቨርፑል ተወካዮች እንግዲህ በቅርቡ ንግግር ማድረግ ያለብን ይመስለኛል ብሏል። አያይዞም በሰጠው አስተያየት እንግዲህ ምንድን ያለው አሁን እንግዲህ ሀያ ሁለት አመቴ ላይ ይገኛለሁ። በቀጣይ አመትም ሀያ ሶስተኛ አመቴ ላይ እገባለሁ ና በዚህ ሰዓት እንግዲህ ቤንች ላይ በመቀመጥ ጊዜን ማባክንበት ጊዜ አይደለም፣ ያለውትኝ መጮት እፈልጋለሁ። የእግር ኳስ ህይወት አጭር ነች፣ ጉዳት ሊያጋጥም ይችላል ና ከእግር ኳስ አለም ልትገለል የምችልበት ቻንስ አለ ና ያለህን ነገር ሁላ በአግባቡ መጠቀም መቻል አለ ጊዜን በአግባቡ መጠቀም መቻል አለብህ ብሏል። አያይዞን በሰጠው አስተያየት ምንድን ነው ያለው? ዋናው ነገር እኔ የምፈልገው ራሴን ማሻሻል ና ምርጡን ተጫዋች መሆን እፈልጋለሁ። እዚህ ከሆኝ እንደዛ ማሳካ ከሆነ እሰየው፣ ካልሆነ ና ሌላ ቦታ ሄጄ ራሴን በምርጥ ሁኔታ ማገኝ ከሆነ ግን ያንን ነገር መሞከር መቻል አለብኝ ብሏል። ነገር ግን ደግሞ በጣም ከባድ ውሳኔ እንደሚሆን ግን አለጠራጠረም ምክንያቱም እንግዲህ ሊቨርፑልን በጣም ነው የምወደው፣ ደጋፊዎችን በጣም ነው የምወደው፣ የምደግፈው ክለብ ነው ና ከምደገፈው ክለብ ግን ስትወጣ ማየት እንግዲህ በጣም የሚያሳዝን ነገር ነው። ነገር ግን ደግሞ የራሴን የእግር ኳስ ህይወቴ መመልከት መቻል አለብኝ። የተሻልኩ ተጫዋች መሆን እፈልጋለሁ። የተለያዩ ነገሮችን ማሳካት እፈልጋለሁ። ሁል ጊዜ መጮት እፈልጋለሁ እና ያንን ነገር ለማሳካት ደግሞ ቀጣይ እርምጃ የሚወስድበት ጊዜ አሁን ነው ብሏል። እና ይህም ማሳየት እንግዲህ ምናልባትም በዚህ የክረምቱ የዝውውር መስኮት ከሊቨርፑል እንደሚለቅ ማሳያ የሚሆን ይመስለኛል። በተለይ ደግሞ ያለፈው የውድድር ዘመን 2024/25 ሲዝን ላይ እንግዲህ ብዙ ጨዋታዎችን መጮት አልቻለም። ከዛ በፊት በነበረው በዩርገን ክሎፕ ስር እንግዲህ ከ2000 ደቂቃ በላይ መጮት ይችላል። በዚህ ሲዝን ባለ ለቆ ሲዝን ግን በአርነስሎት ስር ግን ስምንት መቶ ምናምን አካባቢ ነው መጮት እየቻለው፣ እና በጣም ዝቅተኛ የመጮቻ ጊዜ ነው ያገኘው። ምናልባት እንግዲህ ጉዳቶች ያንን ነገር አድርጎበት ሊሆን ይችላል። ከጉዳት ከተመለሰ በኋላ ራሱ አሰልጣኝ አርነስሎት ብዙም ያመኑት አይመስሉም፣ እና ብዙ የመጮቻ እድል ያገኘ ተጫዋች አይደለም። ምናልባትም እንግዲህ በዚህ የክረምቱ የዝውውር መስኮት ከሊቨርፑል ሊለቅ የሚችልበት ቻንስ በጣም ሰፊ ነው። በዚህ ምክንያትም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። ከዚህ በፊት እንግዲህ ከባየር ሊቨርኩሰን፣ ከዶርትመንት፣ እንደዚሁም ከጣሊያን ክለቦች ክለቦች ከፕሪሚየር ሊግ ክለቦች ከፉላም ብሬንትፎርድ ጋር ስሙ ሲያያዝ ነበርና ምናልባትም እንግዲህ ሊቨርፑል ሊለቅ የሚችልበት ቻንስ አለ። በተለይ ደግሞ የፍሎሪን ቬርስ ወደ ሊቨርፑል መምጣት የሚረጋገጥ ከሆነ እንግዲህ የመጫወቻው ጊዜ ምናልባትም ካለቀው ሲዘን በጣም ያነሰም ሊሆን ይችላል። ምክንያቱም እንግዲህ ሃርቪ ኤሌት እንግዲህ አስር ቁጥር ቦታ ላይ መጫወት ነው ብዙ ጊዜ ምቾት የሚሰማውና ያንን ቦታ ደግሞ በዚህ ሰዓት እነ ሳቡዝ ላይ ይጫወቱበታል። እንደዚሁም ደግሞ ከርቲስ ጆንስ እዛ ቦታ ላይ ይጫወታል። ማካሊስተርም እዛ ቦታ ላይ መጮት ይችላል። በተጨማሪም ፍሮሌን ቪርስም ሲመጣ ደግሞ እዛ ቦታ ላይ የሚጫወት ተጫዋች ነው እና ብዙ ፉክክሮች ስለሚኖሩበት የመጮቻ ጊዜው እንግዲህ በጣም ያነሰ ነው የሚሆኑና በዚህ የክረምቱ ዝውውር መስኮት እንግዲህ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። በተጨማሪም ደግሞ በአሰልጣኝ አርኔ ስሎት አጮት ላይ ራሱ የተመቸው አይመስልም። አሰልጣኝ አርኔ ስሎት የሚፈልጉት አይነት ኳሊቲ ያለው ተጫዋች አይደለም። በእርግጥ ልጁ በጣም ጎበዝ የሚባል ተጫዋች ነው ነገር ግን ደግሞ ለአሰልጣኝ አርነስ ፌስታጮስ የሚመች አይደለም ነው እየተባለ የሚገኘውና ምናልባትም እንግዲህ ከሊቨርፑል ሲለቅ ልንመለከተው የምንችልበት ቻንስ በጣም የሰፋ ነው የሚሆነውና ምናልባትም ከሀገራት ጨዋታ መልስ እንግዲህ የተለያዩ ውሳኔዎችን ሊወሰኑ ይችላሉ ነው እየተባለ የሚገኘው። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በእነዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው